አምስት ተከታታይ ዙሮችን አምስት ማለት ነው በተከታታይነት የጅቡቲ ፕሬዝዳንትነትን አሸንፈው ጅቡቲን የመሩት በፎቶ ላይ የምታዩቸው አሁን የጅቡቲ ፕሬዝዳንት የሆኑት ኢስማኤል ኦማር ጌሊ ናቸው። በፎቶ ላይ የምታያቸው ማለት ነው አምስት ጊዜ በተከታታይነት የጅቡቲ ፕሬዝዳንትነትን አሸንፈው ሀገሪቱን መርተዋል እና አሁን ላይ ደግሞ ለስድስተኛ ዙር ጅቡቲን ለመምራት ወደ ምርጫ እጩ ሁነው ሊወዳደሩ ነው። በሚገርም ሁኔታ ማለት ነው። ይህን ያልኩበት ምክንያት ምን መሰላችሁ? እድሜያቸው ሰባ ሰባት ዓመት ነው። በጅቡቲ ሕግ መሰረት ደግሞ በኮንስቲቱሽን ደረጃ ማለት ነው አንድ ፕሬዝዳንት እድሜው ከሰባ አምስት ዓመት ካለፈ ለፕሬዝዳንትነት እጩ ሁነው ሊወዳደሩ አይችሉም የሚል ማለት ነው። ስለዚህ ይሄ ሰውዬ ሰባ ሰባት ዓመታቸው ነው። መምራት ከጀመሩ ደግሞ በተከታይነት ሀያ አምስት ዓመት የሚሆኑ ጅቡቲን መርተዋል። ሀያ አምስት ዓመት ጋይሶች ጂቡቲን ለሀያ አምስት ዓመት ያስተዳደሩ ፕሬዚዳንት ናቸው። እድሜያቸው 77 ዓመት ነው። እና ይሄ እንዴት ሊሆን ቻለ ብላችሁ ከጠይቃችሁ መልሱ ምንድነው? የጂቡቲ ፓርላማ አንድ ውሳኔን አስተላልፏል። በዚህ ቀን ማለት ነው እሱ ምንድነው በፕሬዚዳንትነት ለእጩ ለፕሬዚዳንቶች ገደብ ሆኖ የነበረውን የእድሜ ገደብ እንዲነሳ ሆኗል። ሰባ አምስት ዓመት የነበረውን የእድሜ ገደብ ማለት ነው እንዲነሳ ተደርጓል። ስለዚህ በቀጣይነት ለስድስተኛ ዙር ፕሬዚዳንት ሆነው ሊወዳደሩ ይችላሉ ማለት ነው። እና ይህ ፓርላማ ውሳኔ እጅግ በጣም ብዙ አካላቶች ተቃውሞ እያደረሱበት ይገኛሉ። በዚህ የፓርላማ ውሳኔ ማለት ነው ለጅቡቲ አዲስ የሆነ መንግስት ያስፈልጋል፣ አዲስ የሆነ ነገርን ያስፈልጋል። እና በቃ እነዚህ የሚያነሳሱ ነገሮች ከውስጥም ከውጭም የሚገኙ የጅቡቲ የሌላ ፓርቲ አባላቶች እያደረሱ ይገኛሉ። ምክንያቱም ለአምስት ጊዜ መርተዋል። ለሀያ አምስት በተከታታይ ዓመት ጅቡቲን ፕሬዚዳንቱን አገልግለዋል፣ ይበቃቸዋል፣ ሌላ አይነት መተካት አለበት ሌላ መንግስት የሚል እንትር ነው ሀሳብ ነው እያደረሱ የሚገኙት ማለት ነው። ከአራት ዓመት በፊት በጅቡቲ በተደረገው ምርጫ ፕሬዚዳንት ጊሌ በምስሉ ላይ የምታዩት ማለት ነው ለአምስተኛው ዙር ፕሬዝዳንት ሆኖ ሲመረጡ በሀገሪቱ ዘጠና ሰባት ፐርሰንት የሚሆንን ድጋፍና ምርጫ አግኝተው ነበረ ወደ ስልጣን የመጡት ማለት ነው። ይህን ስታዩ ምን ያክል በሀገሪቱ ተቀባይነት ያላቸው መሪ መሆናቸውን ማወቅ ትችላላችሁ። ዘጠና ሰባት ፐርሰንት የሚሆኑ ሰዎች መርጧቸዋል። ይህን ሰውዬ ማለት ኢስማኤል ኦማር ጊሌ ከ1999 ጀምሮ ጅቡቲን መርተዋል 1999 ጅቡቲን የመሰረታት እና ለ22 ዓመታት ከገዛት ሀሰን ጎሊድ ከሚባለው ጠቅላይ ፕሬዚዳንት ነበረ ተክበው በ1999 ጀምሮ ለተከታታይ 25 ዓመታቶችን ጅቡቲን የመሩት ማለት ነው ይህ ፕሬዚዳንት ፕሬዚዳንት ኢስማኤል ኦማር ጊሌ በአፍሪካ ውስጥ ከሚገኙ መሪዎች የአፍሪካ ሀገራቶች መሪ መካከል ለምሳሌ የዩጋንዳው መሪ አለ አይደለ? ዩጋንዳ ለአርባ ዓመት በተከታታይነት መርቷል። አሁን የዩጋንዳ መሪ ሆኖ ማለት ነው ከሱና እና ከኤርትራ ፕሬዚዳንት ኢሳያስ አፈወርቂ ሰላሳ ዓመት ኤርትራን ከገዛት ከኢሳያስ አፈወርቂ በመቀጠል በአፍሪካ እጅግ በጣም ብዙ ዓመታቶችን አንድን ሀገር የገዛ ፕሬዚዳንት ያደርጋቸዋል። ሶስተኛው ፕሬዚዳንት ያደርጋቸዋል። ጅቡቲ ወደ አንድ ሚሊዮን የሚቆጠር ህዝብ አላት። እጅግ በጣም ትንሽ ነች እንደምታውቁት ማለት ነው። ግን ደግሞ በውስጧ የአሜሪካ የፈረንሳ የቻይና የመሳሰሉ አገራቶች የጦር ቤዝ አላት። ትንሽ የሀገር ነች። ህዝቡ አንድ ሚሊዮን ነው። እጅግ በጣም ትንሽ ህዝብ ነው። በውስጧ ግን እጅግ በጣም ብዙ የሆኑ የሀገራቶች የሚሊተሪ ቤዝ ያለባት ሀገር ናት ጅቡቲ ማለት ነው። እና ደግሞ በጣም ቁልፍ የሆነችም ቦታ ናት ለብዙ አይነት ነገሮች ማለት ነው።